ዛሬ ደግሞ ያው ብለሽ ብለሽ ደግሞ እኔ ነኝ ያለ ይሞክረኛ በሚል መጣሽ ነው እንዴ? መቀ ትሞክርሻለች፣ ሄረሜላ ትሞክርሻለች። ሩታን ነው ትንሽ ጊዜ ጠብቂያት፣ ሞች ትንሽ ጊዜ ስጫት። ያው ፉከራው እንዳለ ሆኖ ያው ጉርጓድ ውስጥ የገባ ይጥት አደርግሻለች። ትንሽ ጊዜ ስጫት፣ የራስነቷን ጊዜ ትንሽ ትወጣ። እንደ አንቺ እንደሆነ አይንሽን በጨውጥብ አደርገሻል። ዛሬ ደግሞ እኔ ነኝ ያለ ይሞክረኛ እያልሽ ነው። ሽለላ ነው ፉከራ ነው ሸላላ ነው፣ ፉከራ ነው። በነገራችን ላይ ለሩታ ትንሽ ጊዜ ስጫት እንጂ ታሳይሻለች፣ ታሳይሻለች። የጉርጓድ ውስጥ የገባ ይጥ ኖ መታደርግሽ። እንደው ሁለተኛ ወደ ዩቱብ አልመጣም፣ ሁለተኛ ወደ ቲክቶክ አልመጣም። እስከመት ዋጋሽን ሰቅሻለች። የእውነቴን ነው የምልሽ። በቀደም አላየሽም እንዴ? የአራስነት ጊዜ ሆነ ራሱ ረስታ ኮ ነይ እንውጣለችሽ። በነገራችን ላይ የበቀደሙ የሄርሜላና የሩታ ጸብ ማለት ነው። ሩታ ነይ እንውጣ ውጭ ስትላት ትዝ ያለኝ የኢትዮጵያ ድሮ እናቶቻችን ሲጣሉ በአጥር ላይ ነይ ውጫ ነይ ውጫ የሚባሉ ባሉት ነገር በእነሱ ጊዜ ትዝ አለኝ። የእውነት ይሄ ነገር ኮ ቀርቶ ነበር፣ እንዴት ብዬ ነው የገረመኝ። ና ለማንኛውም ሄርሜላ ዛሬ ደግሞ በሽለላ መታለች። እኔ ነኝ ያለ ይሞክረኛ የሚል ሽለላ ነው ዛሬ ደግሞ ማለት ነው በዚህ አጋጣሚ ማለት ነው ሄርሜላ ላይ ትንሽ ጊዜ ነው ሩታ ትንሽ ጊዜ ነው። አይደለም አንቺን ሩታን ታውቂያታለሽ። ነብሮን ረረ እኔ ነኛ ሊሞክረኛ፣ ተሞክርሻለሽ። ያው ምን አለሽ በይ፣ ጉርጓድ ውስጥ የገባ ታረግሻለች። በነገራችን እንዶ አንቺ እንደ ምን አይነት አይን አውጣነሽ እንዶ እንዴት ነው አይንሽን በጨው ጥብ ያደረግሽው? የእውነት እኔ አንቺን በሆን ማለት ነው፣ ትናንትና የተሻል በቲክቶክ በዩቲብ እንዴት እንደወረዱብሽ፣ እኔ ሳልቀር ማለት ነው እንዴት ወርደውብሻል። እኔ አንችን በሆን እንደው ድምጥ ማጤን ነው የማጠፋው። የእውነት ነው ወደ ሚዲያ እንኳን ዞር አልልም። በዚህ ልክ ሴትነትሽን በማርከስሽ ሴቶች ምናል እንደደበርሻቸው ምናል እንዳስጠላሻቸው የእውነት እንዴት እንዳንገሸክሻቸው እኔ ራሱ እንዴት እንዳስጠላሽኝ። እድሜ የለ ስራሽ ነስጠለኝ ስራሽ፣ ሁኔታሽ በዚህ ልክ ባለትዳር መሀል ውስጥ ገብተሽ ዛሬ ደግሞ እኔነኛ ሞክረኛ ያው ብርሽ እየለመነ ኮነሩታን አንቺን እኮ ዞር ብያ ላይሽም ሚስቴ ትሻለኛለሽ፣ የልጄ እናት ራሴን የሰጠችኝ ትሻለኛለች። ከእሷ ጋር ክፉንም ደጉንም አሳልፊ ያለው እርሷን ነው። የፈለገ ነገር ቢመጣ እሷን ነው መመርጠ ብሎ እኮ የው አላይሽም። ጓደኞቹን ሲያቀር እኮ የሩት ሀገር ላይ እያስበረከከ እኮ ነው፣ ይቅርታ አድርጊልኝ እያለ አላይሽም። እንደ መችማ የተሻለ እየተገላበጥሽን ያደርሻ ታነቂ ታነቂ። የእውነት አብርሽ መቼም መቼም ያንቺ አይሆንም። እንደዚሁ ትደክሚያለሽ፣ ውሽሚት ወሸሚት ብለው ሻል ብዙዎቹ ስም አውጣታሉሻል ና ያንቺ ወሸሚነት አይን ያወጣ። አይኗን በጨው አጥባ ወደ ሚዲያ የሰው ባል ካልቀማው ያዙኝ ልቀቁኝ የምትል የመጀመሪያ ጀግና አደለሽም። ይሄ ጀግንነት አደለም። ይሄ ጀግንነት አደለም። ይሄ አሳፋሪነት ነው። መጀመሪያ አይኗን አጥባ የሰው ባል ካልቀማው የኔ ካላደረግኩ ብላ ያዙኝ ልቀቁኝ በቲክቶኩም በዩቱቡም የምትል የመጀመሪያ ሴት አይናፋር፣ ምን ልበልሽ? በቃ ምን አይናፋር! አረ በስማም፣ አይነፈራርኩኝ። ይቅርታ በስህተት ነው። አይን ያወጣች የእውነት አሳፋሪ ሴት አንቺ ነሽ ሄርሜላ። እኔ አንቺን በሆን በድጋሚ ወደ ቲክቶክ አንመጣም፣ ወደ ዩቱብም አንመጣም። ያሳፍራል፣ የእውነት ያሳፍራል። በጣም ነው የምታሳፍሩ። ሄርሜላ፣ ለማንኛውም ፎከራሽን ማለት ነው። ትንሽ ጊዜ ያቆየው ትንሽ ጊዜ እንደው ምን አለ እንደኳን እች ልጅ የእርግዝናዋን ጊዜ በዚህ አይነት ሁኔታ ውስጥ አሳለፈች። አሁን እንኳን የወለደችበትን ጊዜ እንኳን ትንሽ ጊዜ እንኳን የአራስነት ጊዜዋን እንኳን ብታጣጥም ምን አለ አንቺ እንኳን እንደ ሴት ብትታያጥ መቼም ሴት ነሽ ነገ ትወልጃለሽ እውነት ለእውነት የዘራሹ ቁጭ ብሎ ነው የምታጭጀው ዛሬ በዚህ ሴት ላይ ያደረግሽው ከእርግዝና ጀምሮ ስታደርጊ የነበረው የጋጠወጥ ተግባርሽን አንቺም እንደ ሴት እኮ የጊዜ ጉዳይ ነው ታጭጀዋለሽ እርጉዞነሽ ወልደሽ ታይዋለሽ ደግሞ የምታዩ፣ አንቺም ልክ በሰው ባለ ተንጠልጥልሽ ያዙኝ ልቀቁኝ እንዳልሽ ሁሉ ባልሽም ወደ ሌላ ሴት ጋር ሄዶ አሰራሽን ሲያበላሽ ያኔ ይገባሻል። ሕመሙ የሴት ልጅ ሕመም ምን እንደሆነ ይገባሻል። ምክንያቱም ማንም ሰው ክፉም ሰራ መልካምም ሰራ የዘራውን ነው የሚያጭደው። አንቺም የጊዜ ጉዳይ ነው፣ ያው በገባሽ ሰዓት ታጅዋለሽ። ሴት ሆነሽ ደግሞ ያው ሴት ሆነሽ እንዲህ በሴት ላይ ግፍ ትሰሪያለሽ? ሄረሜላ ያውም አራት ሴት ላይ በዚህ ልክ ሩታ ላይ መውረግረግስ አስፈላጊ ነው? ቢገባሽ እንደ ሴት አስፈላጊ አይደለም። የእውነቴን ነው ብልሽ። ለማንኛውም ፉከራሽን ትንሽ አቆይና ልጅቷ ትንሽ ቢያንስ የራስነት ጊዜዋን እንኳን ታጣጥም እስቲ። አንቺ እንደሆን አንደኛው ለይቶልሻል፣ አይና አውጥተሻል። አይንሽን በጨው ጥብ አድርገሽ የሴትነት ክብርሽን እቤት ቁጭ አድርገሽ የወጣሽ ወደ ሚዲያ ሴት ምትኖሪ አንቺ ነሽ፣ በጣም የምታሳፍሪ። ለማንኛውም ሄርሜላ ያው እኔ ነኛ ላይ ሞክረኛ። ሩታን አላወቅሻትም፣ እስከዛሬ እውነት አላወቅሻትም። ነገሩ እሷም አላቀመሰችም፣ እንዴት አድርገሽ ታውቂያታለሽ?